ጤና ይስጥልኝ። የዕለተ ሐሙስ ዳራ 11 2018 ዓመተ ምህረት የዋዜማ ለቸኮለ አበይት ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር የውብ ተስፋዬ ነኝ። አብራችሁን ቆዩ የትግራይ ጊዜያዊ አስተዳደር ከሰባት ቢሊዮን ብር በላይ በሚሆን የበጀት እጥረት ሳቢያ የአዲሱን የመንግስት ሰራተኞች ደሞዝ ጭማሪ ሙሉ በሙሉ ተግባራዊ ማድረግ እንዳልቻለ የክልሉ የዜና ምንጮች ዘግበዋል። ጊዜያዊ አስተዳደሩ የደሞዝ ጭማሪውን ተግባራዊ ለማድረግ የሚያስፈልገው የገንዘብ መጠን 12 ቢሊዮን ብር መሆኑን ጠቅሶ ገንዘብ ሚኒስቴር ለክልሉ የላከው የጭማሪ ደሞዝ ክፍያ በጀት ግን አራት ነጥብ ስምንት ቢሊዮን ብር ብቻ እንደሆነ መግለጡንና ፌዴራል መንግስቱ ለክልሉ ተጨማሪ በጀት እንዲልክ ባለስልጣናቱ መጠየቃቸውን ዘገባዎቹ ጠቅሰዋል። የጊዜያዊ አስተዳደሩ ካቢኔ የደሞዝ ጭማሪውን ገና አላጸደቀውም ተብሏል። መንግሥት የደሞዝ ጭማሪው ከመስከረም ወር ጀምሮ እንዲከፈል ውሳኔ ማሳለፉ ይታወሳል። ትምህርት ሚኒስቴር የትምህርት ሂደትን ሊያውኩ የሚችሉ እንደ አልኮል እና ጫት መሸጥ የመሳሰሉ ድርጊቶች በትምህርት ቤቶች አቅራቢያ እንዳይኖሩ የሚከለክል ረቂቅ ደንብ አዘጋጅቷል። ደንቡ በትምህርት ቤቶች አቅራቢያ ትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦች ወይም ተቋማት እስከ 150 ሺህ ብር የሚደርስ ቅጣት እንደሚቀጡ ደንግጓል። አዲሱ ደንብ ተማሪዎች በትምህርት ቤታቸው ቅጥር ግቢ ውስጥ ሚኒስቴሩ የአገሪቷን ባህልና ወግ ይቃረናሉ ያላቸውን ቫላንታይንስ ደይ ወይም የፍቅረኞች ቀንና ከለርደይ ጨምሮ የተለያዩ መጤ በዓላትን እንዳያከብሩ ያግዳል። በደንቡ መሰረት ሴት ተማሪዎች አላስፈላጊ ጌጣጌጥ፣ ሰው ሰራሽ ጸጉር፣ የከንፈር መዋቢያ ቀለም ወይም አጭር ቀሚስ መልበስ የማይችሉ ሲሆን መምህራንንና ሰራተኞችን የሚዘልፉ፣ የሚሳደቡ ወይም የሚያንቋሽሹ ተማሪዎች ቅጣት እንደሚጣልባቸው ያትታል። በትምህርት ቤቶች ውስጥ ፖለቲካዊና ሃይማኖታዊ ይዘት ያላቸው ጽሑፎች ወይም ምስሎች መያዝን እና ማሰራጨትንም ደንቡ ከልክሏል። እናት ፓርቲ በመስራችነት ከታቀፈበት የአምስት ተቃዋሚ ፓርቲዎች ቅንጅት ውስጥ አባል እንዳይሆን ምርጫ ቦርድ ውሳኔ በመወሰኑ ተቃውሞውን ገልጧል። እናት ፓርቲ፣ ኢህአፓ፣ መይአድ፣ የኢትዮጵያ ዴሞክራሲያዊ ፓርቲ እና የአማራ ጊዮናዊ ንቅናቄ ቅንጅቱን የመሰረቱት ባለፈው መስከረም ወር ሲሆን፣ ምርጫ ቦርድ ግን በተያዘው ወር የሌሎቹን አራት ፓርቲዎች ብቻ የቅንጅት አባላትነት በማጽደቅ የእናት ፓርቲን አባልነት ውድቅ ማድረጉን ፓርቲው ትናንት ባወጣው መግለጫ አስታውቋል። ቦርዱ እናት ፓርቲ በቅንጅቱ ውስጥ ያለውን አባልነት ያላ ያጸደቀው ፓርቲው አስፈላጊ ሰነዶችን እንዳላሟላ ፓርቲው ቅንጅቱን መቀላቀሉን የሚቃወሙ የፓርቲው አባላት መኖራቸውንና የቅንጅቱን ምስረታ ያጸደቀው የፓርቲው ላዕላይ ምክር ቤት ምልአተ ጉባኤው የተሟላ እንዳልነበር በመግለጽ እንደሆነ የፓርቲው መግለጫ ጠቅሷል። ይህ ውሳኔ ቦርዱ እናት ፓርቲን ለማፍረስ ሲያደርጋቸው የቆዩ የታቀዱና የተቀናጁ እንቅስቃሴዎች አካል ነው በማለት ፓርቲው በዚሁ መግለጫው ከሷል። በቅንጅቱ መሰረት ተቃውሞ አቅርበዋል የተባሉት የፓርቲው አባላትም ቀደም ሲል አንጃ የፈጠሩ በዲሲፕሊን ጥሰት ከፓርቲው የታገዱ እንደሆኑ የፓርቲው መግለጫ አውስቷል። የምርጫ ቦርድ ውሳኔ ተቀባይነት የለውም በማለት ፓርቲው ተቃውሞውን የገለጠ ሲሆን ጉዳዩን ወደ ህግ እንደሚወስደውም አስታውቋል። ከአንድ መቶ ዓመታት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ሀገራቸው እንዲመለሱ መደረጉ ተሰምቷል። ቅርሶቹን ሰብስበው በባለቤትነት ይዘዋቸው የነበሩት በ1920ዎቹ በኢትዮጵያ የጀርመን መንግሥት መልእክተኛ የነበሩት ፍራንዝ ዌይስ እና ባለቤታቸው ሂድዊንግ ናቸው ተብሏል። ወደ ኢትዮጵያ ከተመለሱት ቅርሶች መካከል ዘውዶች፣ ጋሻዎችና ስዕሎች እንደሚገኙባቸው የዘገበው ቢቢሲ ነው። ቅርሶቹን ለኢትዮጵያ የመለሱት አባታቸው በኢትዮጵያ የጀርመን ዲፕሎማት በነበሩበት ጊዜ የተወለዱት ፕሮፌሰር ራሞስ ወይስ መሆናቸውንም ዘገባው ጠቅሷል። የቱሪዝም ሚኒስትር ሰላማዊት ካሳ በቅርሶቹ ርክክብ ወቅት በዓለም ዙሪያ በግለሰቦችና በተቋማት እጅ የሚገኙ ጥንታዊ ቅርሶችን ወደ ኢትዮጵያ ለማስመለስ የሚደረገው ጥረት ተጠናክሮ ይቀጥላል ማለታቸውን ዘገባው ጠቅሷል። የኢትዮጵያ ብሔራዊ ባንክ በተያዘው በጀት ዓመት በሶስተኛው ሩብ ዓመት ለሚያካሄደው የውጭ ምንዛሬ ጨረታ 420 ሚሊዮን ዶላር መደበ። ባንኩ በሶስተኛው ሩብ ዓመት ማለትም ታህሳስ 28፣ ጥር 12፣ ጥር 26፣ የካቲት 10፣ የካቲት 24ና መጋቢት 8 ለሚያካሄዳቸው የውጭ ምንዛሬ ጨረታዎች ለእያንዳንዳቸው 70 ሚሊዮን ዶላር መመደቡንም ዛሬ ባወጣው መግለጫ አስታውቋል። ባንኩ በተያዘው በጀት ዓመት በሁለተኛው ሩብ ዓመት ህዳር 25ና ታህሳስ 7 ቀን ለሚያካሄዳቸው የውጭ ምንዛሬ ጨረታዎች በድም ጨምሩ 100 ሚሊዮን ዶላር መመደቡንም በዚሁ መግለጫው ጠቅሷል። ብሔራዊ ባንክ ከፍተኛ የውጭ ምንዛሬ ክምችት እንዳለው በመግለጽ ካለፈው ዓመት ሚያዝያ ወር ጀምሮ በየሁለት ሳምንቱ ባወጣቸው የውጭ ምንዛሬ ጨረታዎች በርካታ ንግድ ባንኮች ሲሳተፉ ቆይተዋል። የአሜሪካ መንግስት ከግሎባል ፈንድ ጋር በመተባበር ሊና ካፓቪር የተባለውን አዲሱን የኤችአይቪ ኤድስ መከላከያ መድኃኒት ከትላንት ወዲያ በአፍሪካ ለመጀመሪያ ጊዜ ቤስዋትኒ ወይም ስዋዚላንድ በነጻ ማሰራጨት ጀምሯል። የአሜሪካ ኩባንያ ያመረተው ይኸው መድኃኒት በአመት ሁለት ጊዜ ብቻ በመርፌ የሚወሰድና በኤችአይቪ በሽታ የመያዝ እድልን መቶ በመቶ በሚባል ደረጃ ሊከላከል የሚችል እንደሆነ ተነግሮለታል። አሜሪካና ግሎባል ፈንድ በቀጣይ የአውሮፓውያን አመት በሁለት ሚሊዮን ዶላር ወጪ ለአፍሪካና ሌሎች ሀገራት 325 ሺህ ዶ ሮዝ መድኃኒት ገዝተው በነፃ እንደሚያሰራጩ ኤስ ዋትኒ ውስጥ በሰጡት መግለጫ ላይ አስታውቀዋል። በቀጣዩ አንድ ዓመት ከመንፈቅ ውስጥ አሜሪካና ግሎባል ፈንድ የመድኃኒቱን ሁለት ሚሊዮን ዶዝ ገዝተው ለማቅረብ ማቀዳቸውም ተገልጧል። መድኃኒቱ ከፍተኛ የኤችአይቪ ስርጭት ባለባቸው ሀገራት በአግባቡ ጥቅም ላይ ከዋለ በሽታው በአጭር ጊዜ ውስጥ የህዝብ ጤና ስጋት መሆኑ እንዲያበቃ ማድረግ ያስችላል ተብሎለታል። ለመጀመሪያው ዙር የመድኃኒቱ ስርጭት የተመረጡት አስር የአፍሪካ ሀገራት ናቸው። የፕሬዝደንት ዶናልድ ትራምፕ አስተዳደር አሜሪካ አፍሪካን ጨምሮ በዓለም ዙሪያ ኤችአይቪ ለመከላከል ስትሰጥ የቆየችውን ድጋፍ ከጥቂት ወራት በፊት ማቋረጡ ከፍተኛ ስጋት ፈጥሮ እንደነበር አይዘነጋም። ለዕለቱ የያዝናቸው የዋዜማ ለቸኮለ ዜናዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ላይ ታገኛላችሁ። ጤና ይስጥልኝ።